የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣችኋለን። እጣ ያልወጣባቸው የኮንዶሚኒየም ቤቶች ለተመዝጋቢዎች እንዲተላለፉ ተጠየቀ። የ2005 የኮንዶሚኒየም ተመዝጋቢዎች ውይይት አካሄዱ። የኢትዮጵያ አየር መንገድ አውሮፕላን በበረራ ላይ በገጠመው ችግር ተሳፋሪዎች ተጎዱም። በክልል የሚገኙ ባንኮች ከነገ ጀምሮ አዲስ አሰራር እንደሚጀምሩ ተሰማም። ህወሓት አዲስ የሰማዕታት ሀውልት አስመረቀም።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 በሙምባይ አስቸኳይ ጊዜ ማረፊያ ያደረገው የኢትዮጵያ አየር መንገድ ቦይንግ 787 አውሮፕላን ሰባት ተሳፋሪዎች ታሞ አልተባለም። ከዓለም አቀፍ መረጃዎች እንደተዘገበው ከሆነ ቅዳሜ ሰኔ 21 ቀን 2017 ዓም የኢትዮጵያ አየር መንገድ ቦይንግ 787 አውሮፕላን ወደ ሙምባይ ሲበር በካቢን ውስጥ የነበረው ግፊት በመቀነሱ ምክንያት ድንገተኛ አደጋ አጋጥሞታል ተብሏል። በዚህም ምክንያት ሰባት ተሳፋሪዎች መታመማቸው ተገልጿል። አውሮፕላኑ በአየር ላይ ያለ የውስጥ ግፊቱ በመቀነሱም ድንገተኛ ማረፊያ ለማድረግ ተገዷል ነው የተባለው። በደረሰው የአየር ግፊት መቀነስ ሳቢያ የታመሙት ሰባት ተሳፋሪዎች ወደ ሙምባይ ዓለም አቀፍ አውሮፕላን ማረፊያ እንደደረሱ የህክምና እርዳታ ተደርጎላቸዋል። ከመካከላቸውም አንዱ ሆስፒታል ገብቶ ሕክምና እንደተደረገለት መረጃዎች ያመለክታሉ። የአደጋው መንስኤ በምርመራ ላይ ሲሆን የአየር መንገዱ ባለስልጣናት እስካሁን ዝርዝር መረጃዎችን አልሰጡም ተብሏል። ይህ ክስተት ባለፉት ጥቂት ቀናት ውስጥ በሌሎች የአየር መንገዶች ላይ ከተከሰቱ ተመሳሳይ የአየር ግፊት መቀነስ ችግሮች ጋር የሚመሳሰል መሆኑ ተጠቁሟል። በክልል የሚገኙ ባንኮች ከነገ ጀምሮ አዲስ አሰራር እንደሚጀምሩ ተሰማም። ከነገ ጀምሮ በ25 ከተሞች አዲስ የባንክ አካውንት ለመክፈት የፋይዳ መታወቂያ አስገዳጅ ሊሆን ነው ተብሏል። ከነገ ሰኔ 24 ቀን 2017 ዓ ም ጀምሮ በ25 የክልል ከተሞች በሚገኙ ባንኮች አዲስ የባንክ ሂሳብ ለመክፈት የፋይዳ ዲጂታል መታወቂያ እንደ ቅድመ ሁኔታ ተግባራዊ እንደሚደረግ የኢትዮጵያ ብሔራዊ መታወቂያ ፕሮግራም አስታውቋል። በአዲስ አበባ በሚገኙ ሁሉም ባንኮች ከታህሳስ 23 ቀን 2017 ዓ.ም ጀምሮ የፋይዳ መታወቂያ አስገዳጅ ሆኖ በመተግበር ላይ መሆኑም ይታወቃል። ይህ አስገዳጅ ህግ ከነገ ጀምሮ በባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን፣ ኮምቦልቻ፣ ሸገር፣ አዳማ፣ ሻሸምኔ፣ ብሾፍቱ፣ ጅማ፣ ባቱ፣ ሆሳዕና፣ አምቦ፣ ወልቂጤና ሀዋሳ ከተሞች አዲስ የባንክ ደብተር ለመክፈት እንደ መጀመሪያ ቅድመ ሁኔታ ተግባራዊ ይደረጋል ተብሏል። በተጨማሪም በሐረር ወላይታ ሶዶ፣ መቀሌ፣ ወራቤ፣ አዲግራት፣ ድሬዳዋም አርባ ምንጭ፣ ጅጅጋ፣ አክሱም እና ቡታጅራ ከተሞች ተግባራዊ እንደሚደረግም ተገልጿል። የብሔራዊ መታወቂያ ፕሮግራም ዲጂታል መታወቂያውን ለማስፋፋት ከሶስት ሺህ በላይ መሳሪያዎችን ገዝቶ አገልግሎት ላይ መዋሉና ከአንድ ሺህ በላይ የመዝገባ ጣቢያዎች በሀገር አቀፍ ደረጃ አገልግሎት እየሰጠ እንደሚገኝ ተጠቁሟል። እጣ ያልወጣባቸው የኮንዶሚኒየም ቤቶች ለተመዝጋቢዎች እንዲተላለፉ ተጠየቀ። በአዲስ አበባ ከተማ አስተዳደር በተለያዩ ሳይቶች ተገንብተው እጣ ያልወጣባቸው ወይም ለነዋሪዎች ያልተላለፉ የኮንዶሚኒየም ቤቶች ለተመዝጋቢዎች እንዲተላለፉ ተጠይቋል። በከተማ አስተዳደሩ በተዘረጋው አሰራር መሰረት በ1997ና 2005 ዓ ም የኮንዶሚኒየም ቤት ለማግኘት የተመዘገቡ ሺዎች ቤት አልባ ሆነው በሚንከራተቱባት አዲስ አበባ በርካታ ቤቶች እጣ ሳይወጣባቸው ክፍት ነው እንደሚገኙ ተሰምቷል። በተለይም በቅርብ ጊዜ ማለት ትም በ2015 ዓ ም ለ280 ተመዝጋቢዎች 18980 እንዲሁም ለ460 ተመዝጋቢዎች ደግሞ 6843 በጠቅላላው 25791 የጋራ መኖሪያ ቤቶች በዕጣ ከተላለፉ በኋላም የኮንዶሚኒየም ተመዝጋቢዎች ጉዳይ ቄሱም ዝም መጽሐፉም ዝም ሆኗል። በወቅቱ ለጣብቁ የነበሩ 146892 ተመዝጋቢዎችን ጨምሮም ሌሎች በመቶ ሺዎች የሚቆጠሩ ቤት ፈላጊዎች ባሉባት ከተማ አሁንም ድረስ በአሳዛኝ ሁኔታ እየባከኑና በቆሻሻና በሸረሪት ድር የተሞሉ የኮንዶሚኒየም ቤቶች መኖራቸው ተጠቁሟል። ከዚህም በተጨማሪ መንግስት ባልተገባ መንገድ የተወሰዱ በሺዎች የሚቆጠሩ የኮንዶሚኒየም ቤቶችን አስመለሰ የሚሉ ዘገባዎች በየጊዜው ይደመጣሉ። ከኮሪደር ልማት እና ከተለያዩ ጉዳዮች ሆስፒታሎች ጋር በተያያዘ ለልማት ተነሺዎች የታደሉት የኮንዶሚኒየም ቤቶች እንዳሉ ሆነው አሁንም ባያትና በአራብሳ ሳይቶች በርካታ ቤቶች ክፍት መሆናቸውን ከተመዝጋቢዎች ለአቦል ዜና የደረሰው መረጃ ይጠቁማል። በተጨማሪም በጀርመን አደባባይ በወረዳ ሶስት ግራር፣ እንዲሁም አየር ጤና አካባቢ የተገነቡት አዳዲስ ቤቶች ተቆጥረውና ኦዲት ተደርጎባቸው የኮንዶሚኒየም ተመዝጋቢዎችን የአመታት ጥያቄ መመለስ እንዲቻል ተጠይቋል። ባይደርሰንም የኮንዶሚኒየም እጣ ሲወጣ መመልከት ተስፋ ይሰጠናል። መንግስት ፍትሃዊ እንደሆነ ማሳያ ይሆነናል ያሉት የኮንዶሚኒየም ወይም ተመዝጋቢዎቹም በከተማ አስተዳደሩ አመራሮች እምነት እንዳላቸውም ላቦል ዜና ገልጸዋል። ህወሓት አዲስ የሰማዕታት ሐውልት አስመረቀም። የህወሓት አመራሮች አዲስ የሰማዕታት ሐውልት ሰርቶ አስመርቀዋል። በትላንትናው ዕለት በትግራይ ክልል አዲስ የሰማዕታት ሐውልት ተመርቋል። ይህ ሐውልት የተሰራው በሰሜን ምዕራብ ትግራይ ላዕላይ ቆራሮ ወረዳ እምባ ጸዲ በሚባል አካባቢ በሚገኝ ተራራ ላይ ነው። በምርቃት ስነ ስርዓቱ ላይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ የህወሓት የጽህፈት ቤት ኃላፊ ወይዘሮ ፈትለ ወርቅ ወይንም ሞንጆሪ ነው፣ የትግራይ ክልል ምክትል ፕሬዝዳንትና የህወሓት ከፍተኛ አመራር አቶ አማኑኤል አሰፋና ከትግራይ መከላከያ ኃይል ደግሞ ጀነራል ዮሐንስ ወልደ ጊዮርጊስ ጀነራል ምግበይ ኃይልና ኃይለ ስላሴ ግርማይ ተገኝተዋል። እንዲሁም የጀነራል ሀየሎም አራያ የብርሃነ መስቀል ቤተሰቦችም በስፍራው እንደነበሩ ተገልጿል። ከሐውልቱ በተጨማሪም የመጽሐፍ ምርቃትና የኤግዚቢሽን ስነስርዓትን መከናወኑ ተዘግቧል። ይህ ሐውልት 15 ሜትር ርዝመት ያለው ነው ተብሏል። የሁለት ሺ አምስት የኮንዶሚኒየም ተመዝጋቢዎች ውይይት አካሄዱም። የኮንዶሚኒየም ቤት ለማግኘት ተመዝግበው ከ13 ዓመታት በላይ የጠበቁት የ2005 የኮንዶሚኒየም ተመዝጋቢዎች መደበኛ ሳምንታዊ ውይይታቸውን አካሂደዋል። ተመዝጋቢዎቹ ትላንት ምሽት ባካሄዱት ውይይት ባለፉት 15 ቀናት ያካሄዱትን እንቅስቃሴ በተመለከተ ሪፖርት ቀርበዋል። ከተመዝጋቢዎች መካከል የተወሰኑ ሰዎች በከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ ቀርበው የተለያዩ ጥያቄዎችን ማንሳታቸው በውይይቱ ተገልጿል። በተለይም ከሰሞኑን አዳዲስ ተገንብተው ለባንክ ሰራተኞች ሊሸጡ ማስታወቂያ ስለወጣባቸው የጋራ መኖሪያ ቤቶች ላቀረቡት ጥያቄ የጠራ መልስ አለማግኘታቸውም ተጠቁሟል። በዚህ ሳምንትም ግልጽና የማያዳግም ምላሽ ለማግኘት ወይዘሮ ቅድስት ቢሮ እንደሚገቡና የሚያገኙትን መልስ ይፋ እንደሚያደርጉም በስብሰባው ላይ ተገልጿል። 158 ኪሎ ሜትር የአስፋልት ግንባታ በሰው ሰራሽ አስተውሎት ተከናወነ። ከሰሞኑም ከቻይና የተሰማው ዜና የጉልበት ሰራተኞችን የሚያስደነግጥና የሰው ሰራሽ አስተውሎት የደረሰበትን ደረጃ የሚያሳይ ሆኗል። ቻይና በሰው አልባ ሰራተኞች የሚተዳደር የኤአይ አውራ ጎዳና ዳግም ግንባታ ማከናወኗን ይፋ አድርጋለች። ሀገሪቱ 158 ኪሎ ሜትር ርዝመት ያለውን የቤጂንግ ሆንግ ኮንግ ማካ አውራ ጎዳናም አንድም ሰው ሳትጠቀም ዳግም መገንባቷ ተገልጿል። ሰው ሰራሽ አስተውሎት የሚቆጣጠሩ ድሮኖች፣ ራሳቸውን የሚያሽከረክሩ የመንገድ አስፋልት ማሽኖች እና ሮቦቲክ ሮለሮች መላውን የስራ ሂደት መርተዋል ነው የተባለው። ይህ የኤአይ ስኬት ፕሮጀክቱን በእጅጉ ያፋጠነው ሲሆን ወጪዎቹን በመቀነስና የሰው ልጅ ለስራ ሲጋለጥ የሚደርስበትን አደጋ አስቀርቷልም ተብሏል። ይህ ስኬት የመንገድ ግንባታ ታሪክ ውስጥ ትልቅ ምዕራፍ ከመሆኑ በላይ ለወደፊት የመንገድ ግንባታዎች የስራ ማስኬጃ ዘዴን የሚያሳይ ፍኖተ ካርታ ነው ተብሏል። በስራ ቦታ የሚታዩ የራስ ቁር የለበሱ ሰራተኞች ቁጥር እየቀነሰም፣ የሰው ሰራሽ አስተውሎት ማሽኖች ግን እየበዙ ይሄዳሉ ነው የተባለው። ይህ መሰል የስራ ልምድ የሰው ልጅ የስራ ባህሪን ከስሩ ሊቀይሩት የሚችል ሲሆን አዳዲስ የስራ እድሎችን ከመፍጠር ባሻገር ሰዎች ይበልጥ ውስብስብና የፈጠራ ስራዎች ላይ እንዲያተ ኩሩ ሊያደርጉ እንደሚችሉ ቢጠቀስም የስነ ምግባር ጉዳዮች፣ የስራ መፈናቀልና የደህንነት ስጋቶች ሊታሰብባቸው የሚገቡ ጉዳዮች መሆናቸው ተመላክቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍርድ ቤት የሚቀርቡበት ቀን ተራዘመ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቀረበባቸው የሙስና ወንጀል ክሳቸው ዙሪያ ሊሰጡት የነበረው የምስክርነት ቃል በፍርድ ቤቱ ተራዝሟል። ይህ የሆነው የኢየሩሳሌም አውራጃ ፍርድ ቤት የኔታንያሁ ጥያቄ ከተቀበለ በኋላ ሲሆን ጠቅላይ ሚኒስትሩ በአሁኑ ወቅት በቅድሚያ ትኩረቴን የሚሹ ዲፕሎማሲያዊና ብሔራዊ ደህንነት ጉዳዮች አሉ በማለት የዚህ ሳምንት የችሎት ቀጠሮ እንዲራዘም መጠየቃቸውን ተከትሎ ነው። ሮይተርስ እንደዘገበው ፍርድ ቤቱ ይህን ውሳኔ የሰጠው

ከኔታንያሁ በተጨማሪ የእስራኤል የስለላ ኤጀንሲ ሞሳድ ኃላፊና የጦር ኃይሎች ኢንቴሊጀንስ ዋና አዛዥ ባቀረቡት አዲስ ማብራሪያ መሰረት ነው። እነዚህ ከፍተኛ ባለሥልጣናት ችሎቱን መሰረስ ትክክል የሚያደርጉ አሳማኝ ምክንያቶቹን እንዳቀረቡ ፍርድ ቤቱ አስታውቋል። ይህ የምስክርነት ቃል መራዘም ጠቅላይ ሚኒስትሩ በአሁኑ ወቅት እየገጠሟቸው ካሉት ውስብስብ የሀገር ውስጥና ዓለም አቀፍ ተግዳሮቶች ጋር በተያያዘ ከፍተኛ የጊዜ ጫና ውስጥ መሆናቸውን በግልጽ ያሳያል። የኔታንያው የፍርድ ሂደት መራዘም በሀገሪቱ የፖለቲካ ትዕይንት ላይ ተጨማሪ ውይይቶች